ስማም ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባህሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ በዚች ዓለት ላይ ቤተ ክርስቲያኔን የሚል ይሆናል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ የምናገኘው የእግዚአብሔር ቃል ነው። የትምህርቱ ዓላማ የምናገለግላትን ቤተክርስቲያን እንድናውቃት ነው። ትምህርቱን ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በፊሊጵስዩስ ቂሳርያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አንድ ጥያቄ ጠይቋቸው ነበር። ሰዎች የሰውን ልጅ ማን እንደሆነ ይሉታል? አላቸው። እነርሱም አንዳንዶቹ ኤልያስ ነው ይሉሃል፣ አንዳንዶቹ ኤርምያስ ይሉሃል፣ አንዳንዶቹ መጥምቁ ዮሐንስ ይላሉ፣ የተቀሩትም ደግሞ ከነቢያት አንዱ ነው ብለው ያምናሉ ብለው መለሱለት። እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ሐዋርያው ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ ብሎ መለሰለት። አንተ ጴጥሮስ፣ ይህንን ሥጋና ደም አልገለጠልህም በሰማያት ያለው የአባቴ መንፈስ እንጂ። አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራታለሁ አንጻታለሁ። የሲኦል ደጆችም ሊያናውጧት፣ ሊበረታቱባት አይችሉም። ላንተም የመንግሥተ ሰማያት መክፈቻ ቁልፍ ይሰጥሃለሁ ብሎ ለሐዋርያት ለቅዱሳን አገልጋዮቹ የቤተ ክርስቲያን መሠረት እንዲሆኑ የመንግሥተ ሰማያት መግቢያ መክፈቻ ቁልፍ የሆነውን ደግሞ ስልጣን፣ የክህነትንም ባለቤት ሆነው እንዲያገለግሉበት እንዲያፍ እንዲፈቱ እንዲያስሩ ጌታችን ስልጣን የሰጠበት አንቀጽ ነው። ከዚህ ገጸ ንባብ ላይ እንድናየው የፈለግኩት ቤተ ክርስቲያኔን በአንተ ላይ እመሰርታታለሁ የሚል በቅዱስ ጴጥሮስ እምነት በቅዱስ ጴጥሮስ ምስክርነት ላይ ነው ቤተ ክርስቲያን የተመሰረተችው ይኸው ሃይማኖት ነው። የቅዱስ ጴጥሮስ ሃይማኖት ምንድን ነው? የቅዱስ ጴጥሮስ ሃይማኖት ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም የተወለደው መድህን ዓለም ኢየሱስ ክርስቶስ የአብ የባህሪ ልጁ ነው ብሎ ማመን። የአብ የባህሪ ልጁ ነው፣ ስጋ ቢለብስ ከሰው ቢወለድ በዓለም ቢመላለስ በመስቀል ላይ ተሰቅሎ ቢሞት ሙስና መቃብርን አጥፍቶ የተነሳ የባህሪ አምላክ የአብ የባህሪ ልጁ ነው ብሎ ማመን ነው። ቅድመ ዓለም ያለ እናት ከአባቱ ከአብ ያለ መቀዳደም ያለ መከታተል የተወለደ ድህረ ዓለም ያለ አባት ከድንግል ማርያም ያለ ዘርአ ብእሲ የተወለደ ዘለዓለማዊ አምላክ ብሎ ማመን ነው። ከዚህ የምንረዳው ቤተ ክርስቲያን የምትሰራው የምትመሰረተው በዚህ ሃይማኖት ላይ በሚስጥረ ስጋዌ ላይ ነው። ቤተ ክርስቲያን በሚስጥረ ስጋዌ ላይ የተመሰረተች ናት። ስለዚህም ስጋዌን ትመሰክራለች። አምላክ ሰሆነ ሰው አምላኮር ብላ ትመሰክራለች። ቤተ ክርስቲያን ሃይማኖት ባለበት ቦታ፣ እግዚአብሔር በሚመለክበት ቦታ፣ ኢየሱስ ክርስቶስ ወልደ አብ ወልደ ማርያም በተዋህዶ የከበረ የባህሪ አምላክ ነው ተብሎ በሚታመንበት ቦታ ሁሉ ቤተ ክርስቲያን አለች። ሃይማኖት በሌለበት እግዚአብሔር በማይመለክበት ኢየሱስ ክርስቶስ የባህሪ አምላክ በማይባልበት ቦታ በዚያ ስብስብ በዚያ ጉባኤ ቤተክርስቲያን የለችም። ቤተክርስቲያን በሃይማኖት በኦርቶዶክሳዊ ሃይማኖት ላይ የተመሰረተች ነው። ለመሆኑ ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን የሚለው ቃል አክሌሲያ ከተሰኘ የግሪክ ቃል የተወሰደ ነው። በጥንት ግሪካውያን ልማድ በአገር ጉዳይ ላይ ውሳኔ የመጨረሻ ውሳኔ ለመስጠት የሚሰበሰብ ጉባኤ አለ። ያ ጉባኤ አክሌሲያ ይባላል። የተጠሩ፣ የተመረጡ፣ የተሰበሰቡ ማለት ነው። እንደዚህ ሁሉ ወደ እግዚአብሔር መንግስት ለመግባት በእግዚአብሔር የተጠሩ በእግዚአብሔር የተመረጡ በእግዚአብሔር የተሰበሰቡ ወደ እግዚአብሔር የቀረቡ ወደ እግዚአብሔር የተሰበሰቡ ምእመናን አክሌሲያ ወይም ቤተ ክርስቲያን ይባላል። ስብስባቸው የምእመናን ጉባኤ፣ የአንድነታቸው አክሌሲያ ይባላል። ቤተ ክርስቲያን ማለት የምእመናን አንድነት፣ የምእመናን ጉባኤ ማለት ነው። እንዲህ ከሆነ ቤተክርስቲያን ሶስት ፍች ያለት። የመጀመሪያው የቤተክርስቲያን ፍች ወይም ትርጉም ህንፃ ቤተክርስቲያን ነው። ቤተክርስቲያን የሚባለው ስጋውን ደሙን የምንቀበልበት፣ ቅዳሴ የምናስቀድስበት፣ መስዋዕት የምንሰዋውበት፣ ጸሎት የምንጸልይበት፣ ጉባኤ የምናደርግበት ህንፃ ቤተክርስቲያን ቤተክርስቲያን ይባላል። ይህም የክርስቲያኖች ቤት የክርስቲያኖች መሰባሰቢያ፣ የክርስቲያኖች መገናኛ፣ ክርስቲያኖች ከእግዚአብሔር ጋር የሚነጋገሩበት ምሕረት የሚያገኙበት፣ ክርስቲያኖች የሚጸልዩበት፣ የክርስቲያኖች ቤት መገልገያ ማለት ነው። በጭቃ ብትሠራ፣ በህንፃ ብትታነጽ፣ በወርቅ በዕንቁ ብታቆጠቁጥ አንዲት ናት ቤተክርስቲያን። ይሄ ህንፃ ቤተክርስቲያን በሰው የሚሰራው በእግዚአብሔር የሚከብር ህንፃ ቤተክርስቲያን ቤተክርስቲያን ይባላል። ሁለተኛው የምዕመናን አንድነት ነው፣ የምዕመናን ጉባኤ ቅድም እንዳልነው በእግዚአብሔር የሚያምኑ ኢየሱስ ክርስቶስ የአብ የባህሪ ልጁ ነው ብሎ የሚያምኑ በእግዚአብሔር የተጠሩ በእግዚአብሔር የተመረጡ በእግዚአብሔር የተሰበሰቡ ወደ እግዚአብሔር የቀረቡ የእግዚአብሔርን መንግሥት ተስፋ የሚያደርጉ የክርስቶስ የመንግስቱ ዜጎች ለመሆን የተዘጋጁ የስሙ ቀዳሽ የክብሩ ወራሽ ሆኖ ለመኖር ፈቅዶ ወዶ የተሰበሰቡ ምእመናን አንድነት ቤተ ክርስቲያን ይባላል። ይኸውም ቤተ ክርስቲያን ዘኢትዮጵያ፣ ቤተ ክርስቲያን ዘግብፅ፣ ቤተክርስቲያን ዘኢየሩሳሌም ተብሎ ቢጠራ በኢትዮጵያ ያሉ የምእመናን አንድነት ጉባኤ፣ በግብፅ ያለች የምእመናን አንድነት ጉባኤ በኢየሩሳሌም ያለች የምዕመናን አንድነት ጉባኤ ማለት ነው። ስለዚህ ቤተ ክርስቲያን ሁለተኛ ፍቺው የምዕመናን አንድነት ጉባኤ ነው። ሦስተኛው ፍቺ እያንዳንዱ ሰው በእግዚአብሔር ያመነ በክርስቶስ ስጋና ደም የታተመ ኢየሱስ ክርስቶስ የባሕርይ ልጁ ነው ብሎ የሚያምን ሚስጥር ስጋውን የተቀበለ አምስቱ ናይ ማደ አምኖ የተቀበለ በእግዚአብሔር ቸርነት የሚኖር የእግዚአብሔር መንግስት ተስፋ የሚያደርግ እያንዳንዱ ክርስቲያን ቤተ ክርስቲያን ይባላል። እያንዳንዱ ክርስቲያን ቤተ ክርስቲያን ይባላል። ሁሉም ሰው ገብረ ማርያም፣ ወልደ ማርያም፣ አመተ ስላሴ፣ ወለተ ስላሴ በአጠቃላይ ሀብተወልድ ስመ ክርስትና ያገኙ በወልድ ውሉድ በክርስቶስ ክርስቲያን የተሰኙ እያንዳንዱ ሰው የእግዚአብሔር ማደሪያ ነው። ያ ቤተ ክርስቲያን ይባላል። እያንዳንዱ ክርስቲያን የእግዚአብሔር ማደሪያ ስለሆነ ነው ቤተ ክርስቲያን ዘግዚአብሔር እንደሚባል የእግዚአብሔር ቤተ ክርስቲያን። ለዚህ ኮ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማንም እኔ በእኔ የሚያምን ቢኖር እኔ እወደዋለሁ አባትም ይወደዋል በእርሱም ዘንድ መኖሪያ እናደርጋለን። ስለዚህ ሰው የእግዚአብሔር ማደሪያ ነው። ይሄ የሰው ልብ የእግዚአብሔር ዙፋን ነው፣ የእግዚአብሔር መቀመጫ ማደሪያው ነው። እግዚአብሔር የሚጠጋበት የሚኖርበት የሚከብርበት የሰው ልብ ነው፣ የክርስቲያኖች ልብ፣ የክርስቲያኖች ሰውነት እግዚአብሔር የሚከብርበት የእግዚአብሔር አዳራሽ የእግዚአብሔር መኖሪያ ማደሪያው። ለዚህ ነው ሐዋርያ ቅዱስ ጳውሎስም እናንተ አንተም ሙሳ ቤቱ ለእግዚአብሔር እናንተስ የእግዚአብሔር ቤት ናችሁ የእግዚአብሔር ቤተ መቅደስ ናችሁ በመንፈስ ቅዱስ የታነጻችሁ ይላል። በብዙ መልእክቱ እያንዳንዱ ክርስቲያን የእግዚአብሔር ቤት መሆኑን ያስረዳናል። ስለዚህ እያንዳንዱ ሰው ቤተ ክርስቲያን የመጨረሻው የቤተ ክርስቲያን ፍቺ አጠቃላይ ዋነኛው ትርጉሙ ግን ቤተ ክርስቲያን ማለት መንግስተ ሰማያት ማለት መንግስተ ሰማያት ቤተ ክርስቲያን ስንል ይሄንን ማለታችን። ታዲያ እኛ ራሳችን ቤተ ክርስቲያን ከሆነ ቤተ ክርስቲያን መምጣት ለምን ያስፈልገናል? ለምን ሆነ ቤተ ክርስቲያን እንሰበሰባለን? ለምን ሆነ ቤተ ክርስቲያን እንሄዳለን? ምን ልናደርግ ነው? ምን ልናገኝ ነው? ብለው የሚጠይቅ ሰው ሊኖር ይችላል። ስለ ሦስት ነገሮች ግን ወደ ቤተ ክርስቲያን እንሄዳለን። የመጀመሪያው ምክንያት ወደ ቤተ ክርስቲያን የምንሄድበት እኛ ራሳችን መጀመሪያ ቤተ ክርስቲያን ሆነን ለመሰራት ነው። ለምንድን ነው ቤተክርስቲያን የምንሄደው? ቤተ ክርስቲያን ሆነን ለመሰራት። በአብ በወልድ በመንፈስ ቅዱስ ስም ተጠምቀን የስላሴን ልጅነት በማግኘት ከማይፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ተወልደን የእግዚአብሔር ልጆች ስንሆን ነው እኛ ቤተክርስቲያን ሆነን ተሰራን የምንባለው። ስለዚህ ቤተክርስቲያን የምንመጣው ለመሰራት ነው። ማለት ለመሰራት ጥምቀትን አግኝተን በጥምቀት በር ወደ ቤተክርስቲያን ስንገባ ወደ ባህሩ ስንገባ እኛ ራሳችን ቤተ ክርስቲያን ሆነን እንሰራለን። የእግዚአብሔር ማደሪያ ሆነን ለመሰራት የስላሴን ልጅነት አግኝተን የስላሴ ማደሪያ ለመሆን ቤተ ክርስቲያን እንመጣለን። ሁለተኛው ምስጢራተ ቤተ ክርስቲያንን ለመሳተፍ ምስጢራተ ቤተ ክርስቲያንን ለመሳተፉ ለመሳተፍ ስጋ ወደሙን ለመቀበር ለቁርባን፣ ሜሮን ለመቀባት ተክሊል ለመፈጸም ሚስጥረ ክህነት ለመፈጸም ሰባቱን ሚስጥራተ ቤተ ክርስቲያን ለመሳተፍ ነው። ሰው ከቤተ ክርስቲያን ሚስጥራት ከተለየ የቤተክርስቲያን አባል አይደለም፣ የእግዚአብሔርም ወዳጅ አይደለም፣ የመንግሥተ ሰማያት ወራሽም አይሆንም። ስለዚህ የቤተክርስቲያን አባልነቱ ማረጋገጫው ሚስጥራተ ቤተክርስቲያን ሲሳተፍ ነው። ሶስተኛው ጉባኤ ለመስራት ነው። ይሄ ደግሞ ያችን ሁለተኛይቱን የቤተክርስቲያን ፍቺ ለማምጣት መጀመሪያ እኛ ቤተክርስቲያን ሆነን ለመሰራት እንመጣለን። ምስራት ለመሳተፍ እንመጣለን። ከዚያ ደግሞ ጉባኤ ለመስራት ቤተክርስቲያን ዘኢትዮጵያ፣ ቤተክርስቲያን ዘአንጾኪያ፣ ቤተክርስቲያን ዘኢየሩሳሌም የተሰኘችው የምዕመናንን ጉባኤ አንድነትን ለመስራት እንዲሁም ደግሞ ቃለ ወንጌል ለመማር ለመባረክ ቤተክርስቲያን እንመጣለን መናፍቃን ይህን ስለማያውቁ አንተ ራስህ የእግዚአብሔር ማደሪያ ነህ፣ አንተ ራስህ ቤተክርስቲያን ነህ፣ ቤተክርስቲያን መሄድ አያስፈልግም ይሉሃል። አዎ ቤተክርስቲያን ነህ። ቤተክርስቲያን የምትሆነው ግን መጀመሪያ መጥተህ ስትሰራ፣ አንተ ስትቀደሱ ስትባረግ ከስላሴ ልጅነት አግኝተህ የስላሴ ማደሪያ ስትሆን ከአብራ ከመንፈስ ቅዱስ ከማይፀነ ዮርዳኖስ ስትወለድ። ስለዚህ አንድ ክርስቲያን ወደ ቤተክርስቲያን መጥቶ ራሱ ቤተክርስቲያን ሆኖ ይሰራል። ከዚያ ደግሞ ሚስራትን ይሳተፋል። ከሚስራት በኋላ እርሱ ራሱ ጉባኤ ይሰበስባል፣ ሁለተኛ ቤተክርስቲያን ይመሰርታል። ሦስተኛዋንም ደግሞ በእጁ በሀብቱ በጉልበቱ በንብረቱ በእውቀቱ ይሰራታል። ማለት ለዚህ ነው ቤተክርስቲያን የምንመጣው። እንግዲህ ወደ ቤተክርስቲያን የማይመጣ ሰው ሚስራትን አለመካፈሉ ብቻ አይደለም ቤተክርስቲያንን አያቃትም ሊያያትም አይችልም። በገሃድ አያውቃትም። ማለት በቃል በትምህርት ሊያውቃት ይችላል፣ ስሟን ሊያውቅ ይችላል። ቤተ ክርስቲያንን ግን በገሃድ ሊያውቃት አይችልም። በእረፍቱ ጊዜ ሰባት የብርሃን ፋና የወረደለት አባ ዘመደ ክርስቶስ የሚባል አንድ ቅዱስ አባት ስለ ቤተ ክርስቲያን ሲናገር እንዲህ ይላል፣ እኔ ዘመነ ክርስቶስ በትላላቅ ገዳማት ትላላቅ አባቶች ሁሉ በሚገኙበት የተከበሩ የተቀደሱ ቅዱሳን ገዳማት ባሉበት ቦታ ሁሉ ዞርኩ ይላል። ነገር ግን እግዚአብሔር ለአባታችን ለተክለ ሃይማኖት ዳግማዊት ኢየሩሳሌም ብሎ እንደሰጣት እንደ ደብረ አስቦ ያለች የቤተ ክርስቲያን ማደሪያ ቦታ አላየውም ይላል። ሲያብራራም እንዲህ ይላል። እኔ አቶ ወንድማችሁ ዘመደ ክርስቶስ ቤተ ክርስቲያንን በግሃድ ስላላየሃት ሳዝን ስተክዝ ኖር ነበር። ምን እንደምትመስል ማወቅ ይፈልግ ነበር። ከእለታት አንድ ቀን ቤተ ክርስቲያን ቆሜ ሳለው ለጸሎት እኩል ሌሊት በሆነ ጊዜ የፀሐይ ብርሃን የሚመስል ታላቅ ብርሃን ቤተ ክርስቲያንን ሞላት፣ ብርሃን ታየ። በብርሃኑ መካከል እሳት ለብሳ ንግሥት መስላ አንዲት አስፈሪ ግርማ ሞገስ ያላት ሴት አየኋት። እሷም ወደ እኔ መጣች። እኔም ፈራው፣ ደነገጥኩ፣ ተንቀጠቀጡ። ታውቀኛለህን? አለችኝ ንግሥት እመቤቴ ሆይ እኔ በምን አውቅሻለሁ? አንቺ ማነሽ ብዬ ጠየኳት። እርሷን እኔ ቤተ ክርስቲያን ነኝ አለችኝ። እመቤቴ ሆይ ዘወትር በዚህ ነው የምትኖሪው? ብዬ ጠየኳት። አዎ መኖሪያዬ እዚህ ነው አለችኝ። እስከ ዕለተ ምጽአት ድረስ መኖሪያዬ በዚህ ነው አለችኝና ከዓይኔ የተሰወረ ችላል ስለዚህ ቤተ ክርስቲያን የምንመጣው ቤተክርስቲያንን በገሃድ ለማየት ነው። የተወደዳችሁ የእግዚአብሔር ቤተሰቦች ሁላችንም የእግዚአብሔር የመንግስቱ ዜጎች ለመሆን እንመኛለን፣ መንግስቱንም እንሻለን። እንዲህ ከሆንን ግን ከቤተ ክርስቲያን ማህበር እንዳንለይ፣ ይልቁኑ የእግዚአብሔር ቤተ መቅደስ ሆነን ልንሰራ ያስፈልገናል። ለዚህ ነው ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ከቁጥር 20 እስከ 22 እንዲህ ብሎ የሚመክረን በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተገጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ ቅዱስ አብራችሁ ትሰራላችሁ ይላል። በመንፈስ ቅዱስ የእግዚአብሔር ማደራ ሆነን ለመሰራት የአምላካችን ቅዱስ ፈቃድ ይሁንልን። ይቆየን